የመዳም እና የሰራተኛ ጉድ እንደቀጠለ ነው። ዛሬ ደግሞ የመዳም ባል በግድ ሰራተኛውን ካላገባውሽ አንቺ ባልሽን ተመልከቱ። እንግዲህ ባል እያላት ባልሽን ትተሽ እኔን አግብኝ እያለ እያላት አለውን ነገር የእያንዳንዱ እነግራችኋለሁ። እንዲሁም ደግሞ በዚህ ሰሞን የተፈጠረ ነገር አለ። የመዳምን ባል አንዲት ሰራተኛ ቀምታ ሶሻል ሚዲያው ቅውጥ ውጥ ብለዋል፣ ማለት ነው እነግራችኋለሁ። ቪዲዮን ላይክ፣ ሼር እያደረጋችሁ ጀምሩት። ደግሞ የመዳምን ባል አገባለሁ ብላችሁ ያሰባችሁ ካላችሁ እባካችሁ ጥንቃቄ አድርጉማ ነው። አንዲት ደግሞ ጭራሽ የመዳሟን ልጅ አፍቅራ እያለች ያለውን ነገር ሁሉንም ነገር እስከት እነግራችኋለሁ። ላይክ፣ ሼር እያደረጋችሁ ጀምሩት ማለት ነው። አሰላሙ አሌይኩም ወራህመቱላይ በረካቱ ገርሳ ነገኖች ወይም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሓነሁ ወተዓላ ብያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልኝ ያልኩኝ። እንደ ተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሀባይቢ ወደ ቪዲዮ ከመግባቴ በፊት በዱዓችሁ አትርሱኝ ማለት ነው። ተሳክቶልኝ በነገራችን ላይ ቲኬት ቆርጫለሁ አልሐምዱሊላ ረብል አለም። ግን በሰላም ምንም ነገር ሳይፈጠር ከልጆቼ ጋር አላህ እንዲያገናኘኝ ዱዐ አድርጉልኝ። ሁላችሁም በድዋችሁ አትርሱኝ። ሙስሊም ክርስቲያን ሳትሉ በጸሎታችሁ በድዋችሁ አትርሱኝ። አላህ አሳክቶ በሰላም ወደ ሀገር እንዲያስገባኝ ማነው ሲመኘው ሳስብ የነበረ ነገር ተሳክቶልኛል። አሁን ደግሞ የመጨረሻ ሀገር ገብቼ ልጆቼን በሰላም እንዲያገኝና በጤና ያኔ አፍያን አላህ እንዲሰጠኝ ዱዐ አድርጉልኝ። አሞኛል። እና እንደ ነገርኳችሁ መግቢያ ላይ አንዲት የመዳም ቅመም መዳም ቤት እየሰራች ድምፁን አሰምቻችኋለሁ። መግቢያ ላይ እያላት ያለውን ነገር ልንገራችሁ ማለት ነው፣ ወደ ሌላው ቪዲዮ ከመግባቴ በፊት በግድ ካላገባሽኝ። አስቡት እንግዲህ በግድ ካላገባሽኝ፣ እሱ እሷ ባላላት እኔ ባላለኝ አልፈልግም ትለዋለች። እሱ ግን በጭራሽ ባልሽን ተይው ምን ያደርግልሻል? የእውነት ባልሽ የሚወድሽ ቢሆን በነገራችን ላይ እችጋ ግን እውነቱን የተናገረው የእውነት የሚወደን ነው። የእውነት እኛን ለትዳር የሚፈልገን ወንድ እንዲሁም ደግሞ ለጥቅማጥቅም የማይፈልገን ወንድ እኛን ከሀገር ከራሱ ለይቶ ወደ ስደት አይልክም። በነገራችን ላይ የእውነት የሚወድ ወንድ ከኔ የተለይተሽ ሄደሽ ሰርተሽ አምጪ አይልም። ከፈለገ ራሱ ሰርቶ ያመጣል እንጂ የተናገረው ነገር እውነት ነው ግን ይሄ ነገር ሀራም መሆኑን እያወቀ ባልሽን ትተሽ ባል ያላት ባልሽን ትተሽ እኔን አግብኝ። ባልሽ የእውነት የሚወድሽና የሚያፈቅርሽ የሚፈልግሽ ቢሆን ኖሮ ስደት አይልክሽም ነበረ። ስለዚህ እኔ ደግሞ አንቺን እንደ መሊካ እንደ ንግስት ነው ማኖርሽ። የምትፈልጊውን ሁሉ አደርግልሻለሁ። ምግብ ብትፈልጊ ምግብ ተሰርቶ ይቀርብልሻል። ሰራተኛ ቀጥርልሻለውኝ። ስለዚህ ባልሽ አንቺን አይወድሽም። የእውነት የሚወድሽ ቢሆን እና አንቺን ስደት ላይ ልኮ እሱ ለራሱ ሀገር ላይ አይቀመጥም ነበረ። እሱ አይወድሽም፣ አይፈልግሽም ስለዚህ እሱን ተይውና እኔን አግብኝ። ለንትንዶን ለጥሎሽ ደግሞ ወይም ደግሞ ለኒካህ ወይም ደግሞ መሀር አምስት ሺ ሪያል እሰጥሻለሁ። ከዛም በኋላ የምትፈልጊውን ነገር ሁሉ አደርግልሻለሁ እያለ እያሰቃያት ነው የሚገኘው ማለት ነው። አላህ ይጠብቀን። በነገራችን ላይ በአሁኑ ሰዓት ላይ አረቦች ሀበሾቹን በጣም ነው የሚወዱት ማግባት ይፈልጋሉ ከዚህም በፊት ነግሬያቸዋለሁኝ እኔ እንትን ሄጄ ፕሮሰስ ጀመርኩ ጊዜ ማለት ነው ፕሮሰስ ጀመርኩ ጊዜ ኤምባሲ ሄጄ ዋናው እኔ አሞኝ ስለነበረ የህመም እንትን የሀኪም ቤት ወረቀት ይዤ ቶሎ እንዲያፋጥኑልኝ ብዬ ትልቁን ኃላፊ ፈልጋ መሄድ ፈልጋለሁ ማናገር ፈልጋለሁ ብዬ እዛ ገብቼ ነበረ። ማን ነው ዘጠኝ ቁጥር ሀያ ዘጠኝ ቁጥር የምታቁት ሄዳችሁ የምታቁ ካላችሁ፣ ዋናው ኃላፊው እሱ ነው ማለት ነው። እና እሱ ጋር ሄጄ ሄጄ ነበረ። ከዛ አንድ ትልቅ ሰውዬ፣ በጣም ትልቅ ሰውዬ፣ አስቡት እንግዲህ፣ በጣም ትልቅ ሰውዬ ነው። ያኔ አርባዎቹ፣ ያኔ አምሳዎቹ የተጠጋ ሰው ነው ማለት ነው። ግን ራሱን የጠበቀ መጠጥ ያለ በቃ እድሜውን በስነ ስርዓት እየኖረ ሰው ነው። ገብቷቸዋል። ከዛ ተራውን ጠብቆ ከኛ ኋላ ነበር የመጣው። እኔም እኔ ተራይ ሲደርስ፣ ሰውየው ደግሞ ቆሞ ስለነበረ ወንበር ስላልነበረ፣ ወንበሩ ላይ ሌሎች ሴቶችም እኔም ተቀምጠን ስለነበረ ቆሞ ነበረ ሰውየው ማነው እና ከዛ እሺ፣ ቅደም አልኩት ማለት ነው የኔ ቀድመ ሄድ አልኩት። ከዛ ተጠግቶ ምንድን ነው ያለው? እኔ አንዲት ሀበሻ ሰራተኛ አለችኝ፣ ኢትዮጵያዊ ሰራተኛ አለችኝ። ግን ለትዳር ፈልጋታለሁ። ሚስት አለኝ፣ ግን ለሁለተኛ ማግባት ፈልጋለሁ። ሳገባትም ደግሞ በስነ ስርዓት በኒካህ ስሬ ቤተሰቦቿ ፈቅዶ እንዲያገባት ፈልጋለሁ። ግን ሀገር ላይ የቅርብ ዘመድ ወንድ የላትም። እናት ብቻናት ናት ያለችው ያለቻትና የራስ የምትላቸው ሰዎች የለምና እናቷ ራሱ እዛ ኤምባሲ ሄደ እዛ ኒካውን እንዲያስሩ አድርግ ብላኛለች። የእሷ እናት ማለት ነው። በነገራችን ላይ ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? አልተንዘላዘለችም። በስነ ስርዓት እንዲያገባት ነው የጠየቀችው። እኔን የእውነት የምትፈልገኝና የእውነት የምትወደኝ ከሆነ ኤምባሲ ሄደ የሚያስፈልገውን ነገር አዘጋጅተ አስተካክለ ወረቀት ንካ አስራህልኝ በስነ ስርዓት በህጋዊ መንገድ እንድታገባኝ ፈልጋለሁ ብለዋለች ማለት ነው። ሰራተኛ ይቱ የኛዋ ናት እንደነገርኳችሁ። ከዛ ኢትዮጵያዊ ናትና እኔ እንዳገባ ትፈልጋለሁ። እሷ ደግሞ ፍቃደኛ ናት፣ ግን በህጋዊ መንገድ ማግባት ትፈልጋለች። ሀገር ደግሞ እናቷ ያኔ ወንድ የቅርብ ወንድ የእሷ ሀላፊትና የሚወስድ ወንድ ስለሌለ እናንተ ንካውን እንድታስሩልኝና ትክክለኛውን ወረቀት የንካ ወረቀት እንድትሰጡን ይፈልጋለሁ ሲለው፣ ለምን እንደዛ ትላለች። ለእሷ ውክል እንዴት ታጣለች? የአባቷ ቤተሰብ ባይኖር እናት ቤተሰብ አለ፣ ወንድማ አለ፣ አጎታ አለ። ቢያንስ የራገሩ እንኳን ዘመድ ቢሆን ለእሷ ውክልና የሚሰጥ ሰው ያስፈልጋል። ወኪል ሆኖ ሊያስርላት የሚችል ሰው ያስፈልጋታል። እና እኔ ምንም ማድረግ አልችልም። የእውነት አንተ የምትፈልጋት ከሆነ እኔ ከንትን ወረቀቱን እዚጋ ህጋዊ እናደርግላችኋለን። የኒካውን ወረቀትና ይሄ ንትን ህጋዊነቱን እናረጋግጥላችኋለን። ግን ግዴታ ከሀገር ኒካ ወኪልና ሆኖ የሚያስርላት ሰው ያስፈልጋል ሲለው እሱም ደግሞ ለምን እናንተ ያታስሩልኝ ወይም ደግሞ የሸሪያ ፍርድ ቤት የት እንደሆነ ንገረኝ ስለው፣ አይ ከሀገር ነው ተስተካክሎ መምጣት ያለበት እኛ አያገባንም በዚህ ዙሪያ ብሎ መለሰው ማለት ነው። እና እምባሲ ድረስ ሄዶ ተራውን ጠብቆ እንደዛ ሲሆን በቃ የእውነት ይወዳታል የእውነት ይፈልጋታል ብዬ ነው ያሰብኩት። ለምን ባልሆነ መንገድ እንትን አላለችም። በሀራም ለመውደቅ አልሞከረችም። በጣም ደስ የሚለው ነገር ማን ነው በስነ ስርዓት ስለሚወዳት እምባሲ ሄዶ ያለውን ነገር ጠይቆ ከዛ በኋላ ደግሞ ከሀገር እንትን ወክልና ተሰጥቶ እንካ ከታሰርላት በኋላ ኢዛሃትናና ከዛ እኛ ያለውን ፕሮሰስ እንጨርስላችኋለን አለው። ከዛ ሄደ ማለት ነው ሰውየውና እንደነገርኳችሁ የፈለገ የእውነቱ እንኳን ቢወዳችሁን የእውነት ያ ሰው ፈልጎ እንኳን ሊያገባችሁ ቢፈልግ በኋላ ችግር ሲፈጠርም ሰው ሆኖም ማይጋጭ የለም እና በተጋጫችሁ ሰዓት ወላይ በአንዴን አውጥቶ የሚጥሏችሁ እና የዚህ ነገር ዜጋ ባታገቡ ብዬ ነው የሚመርጠው። እኔ እንደ ራሴ ማለት ነው እኔ ከሀገሬ ወንድ ውጭ እኔ ሰው መስሎ አይታይኝም። ወላይ እውነቴን ነው የምላችሁ። እና አላምንምም። ለምን የሀገራችን ወንዶች አንዳንዶች ከዳተኞች ካዲዎች ቢሆኑም፣ ሁሉም እያልኩ አይደለም፣ ቢሆኑም ቢያንስ የምታቁት የሰፈር ሰው ከሆነ የምታቁት የሀገር ሰው ከሆነ በቤተሰብ እንኳን ይያዛል። የዚህ ሀገር ደግሞ በምንድነው የሚያዘው? ወይ ልጅ ወልዳችሁ ልጅሽን አልሰጥሽም ብሎ አውጥቶ ቢያባራት ወይም ደግሞ እሱ እንትን ነቅል አድርጎ በስሙ ስትኖርና ና ያኔ እቃመው ነበራሹ ከዚህ በፊት እንደተፈጠረው አንድ የትሬታችን ላይ ወደ ሀገር ቢልካትስ ከዛ በኋላ እዚህ ሀገር እንድትገባ ቢያደርጋትስ አስባችሁታል? ቢያደርጋችሁስ? ይሄ ነገር ቢፈጠርስ? እና ለማንኛውም አስቡበት። ለማግባት ያሰባችሁ ካላችሁ፣ እንደነገርኳችሁ መግቢያ ላይ አግብታ ወርቅ ወርቅ ምናምን ያሰራላት ልጅ አግብታዋለች። ግን መዳሟ ተናዳ ያደረገችውን ነገር ልንገራችሁ። እናም አንዲት መዳም ባሏ ሲማግጥ ከሰራተኛዋ ጋር ሲማግጥ ትደርስበትና እና ለምን ይህን አደረግ፣ ስለዚህ ሰራተኛዋን አባርልኝ፣ ከቤት ትውጣልኝ በምትለው ሰዓት አይ እሷን እኔ ፈልጋታለው በህጋዊ መንገድ ነው ማገባት፣ አንችን አልፈልግሽም ብሎ ይጣላሉ። መጨረሻ ላይ ግን ጊዜ ጠብቃ ሴትቱ ወይም ደግሞ መዳሚቱ ሰራተኛዋን አባራ፣ መጨረሻ ላይ ግን እሱ በተኘበት የኔ ውሃ ውሃ አልኩኝን ዘይት አግላ ላዩ ላይ ነው የደፋችበትና ፎቶውን ፕሮፋይል ላይ ያደርግላችኋለሁ፣ ማለት ነውና፣ እባካቸው እህቶቼ እሷ የልጆቿን አባት ባሉዋን እንደዚህ ያደረገችው እናንተን የሆነ ቀን ብታገኛችሁ ነው ከባሏ ጋር እየማገጣችሁ ወይም ደግሞ ከባሏ ጋር ግንኙነት እንዳላቸው ወይም ደግሞ ከልጆቿ ግንኙነት እንዳላችሁ ብታቅ መዳም ምን እንደምታደርጋችሁ መገመት አያቅታችሁም። አስባችሁታል። እና ከሀገራችሁ ዜጋ እንጂ ከውጭ ሀገር ዜጋ እንትን ባትሉ ባይ ነኝ። ለምን ብትሉ የሆነ ጥላቻ በተፈጠረ ሰዓቱ እንኳን ወላይ ከዚህ በፊት የደረሰውን ታውቃላችሁ። ሶሻል ሚዲያ ላይ አንዲት ታችን ስትዘዋወር አይታችኋል ብዬ አስባለሁ። እሱ አግብቷት ለሀያ አመት አብራዊ እየኖረች ሁለት ልጆች ወልዳለት አብራዊ እየኖረች መጨረሻ ላይ ግን ሲጣሉ ወይም ደግሞ ሌላ ማግባት ፈለገና ያቺ የሚያገባት ሴት እችን ሰራ እችን ምስትህን ከሀገር እንድታወጣትና ልጆቹን እያሳድግልሃለሁ ስትለው፣ በአንዴ ነው ልጆቹን ከሷ ቀምቶ እሷ ሳታቅ ምንም ነገር ሳታቅ ወንጀል እንደሰራች አድርጎ እስር ቤት አስገብቶ እቃሟን ባንድ አድርጎ እዛ ሀገር ላይ እንዳትመለስ አድርጎ ያደረገውን ሰምታችኋል። ስለዚህ የፈለገ ነገር ቢሆን እኔ ከውጭ ሀገር ዜጋ አላምንም። ገብቷቸዋል። እኔ አላምንም የውጭ ሀገር ዜጋ ማለት ነው። ለምን ብትሉ የሆነ ነገር ቢፈጠር በኋላ ላይ ችግሩ በጣም ከባድ ነው ብዬ ነው የማስበው። እና ሀባይቢ ከእንደዚህ አይነት ነገር ተቆጠብላለሁ የዛሬ ቪዲዮ ይህንን መስራት ስለከታተላችሁ አመሰግናለሁ። አሰላም አለይኩም ወረህመቱላሂ ወበረካቱ